እዚህ ደግሞ ምን ሰራሽ? ጠፍቼ ነው። አልገባኝም ማለት ከትምህርት ቤት ስንመለስ ከራሂል ጋር ዞር ስል የለችም የት እንደሄደች አላውቅም እና አንቺ ወደ ቤት አትመለሽ ምን? እኮ መንገዱን የት እንደሆነ አላውቅም ተረጋጋልኩ ሰር በቀጥታልኩሽ ትንሽ ጭራሽ እ የማትረባ ጭራሽ፣ ከሱ ጋር እዚህ መንገድ ምን ሆነሽ ነው ህይወት? አሁን አልፏል አይደል? በቃ ተረጋጊ። በጣም ፈርቻለሁ። የቅድሞ ፍርሃት እስካሁን ድረስ አለቀቀኝም። እስኪ ከንፈርሽ ደርቋል እኮ ምግብ አልበላሽ ማለት አልበላሽም። በልቻለሁ። ማይሊ አይ፣ እንደሱ ሳይሆን ከቤት ቋጥሬ የወጣሁትን ምግብ እኮ የሆኑ ሰውዬ ጊዜ ሲለምኑ አየኋቸው ነው በጣም ሲያሳዝኑ ጊዜ ሰጧቸው። ብታያቸው እኮ አያቴን ይመስላሉ። አይ ህይወት፣ ሁሌ እንደዚህ ከሆንሽ በቃ ምሳላት በይ ነው ማለት ነው። እንዴት ማለት አልገባኝም። ይኸውልሽ አዲስ አበባ ውስጥ ብዙ እርዳታ የሚፈልጉ ሰዎች አሉ። ስለዚህ አንቺ ምስቲውን እንጂ ማቲውንም ከረዳሽ ለአንቺ በጣም መጥፎ ነው የሚሆነው ግን ሰውየውን ብታያቸው እኮ እንደዚህ አትልም ነበር ተረድቼሻለሁ እኮ ግን በቃ ባይልላቸው ነው እንጂ መጠሪያቸው ነበር እኮ እርሹሽ ይሁንሽ ከዚህ በኋላ ደግሞ እኔ ከጎንሻለሁ ምንም ነገር እንዳፈርሽ እሺ በቃ ከዚህ በኋላ አልፈራም ደግሞ ይሁንሽ ከዚህ ጋር እንዳትንቀሳቀሽ እኔ የምትበይውን ነገር ገዝቼ እመጣለሁ አንቺ እረች፣ እግዚአብሔር ይመስገን ደህና ነሽ። ቅድም እኮ ስፈልግሽ ሳጣሽ ጊዜ የት ሄዳ ነው ብዬ ተጨነኩኝ። አንቺ ቆይ፣ እንዴት እንዴት የሚሳፈጥሽ ምንድነው? ምን አጠፋው ደግሞ? አንቺ ነሽ ምጣፊ እንጂ እኔ ራሄል አይደለሁም። እሺ፣ አልገባኝም። እነሱ እስኪ በስሉ እኛ ተቃጠልን አለ ሰውዬ። ቆይ አንቺ ምንድነው ችግርሽ? ምን አጠፋው? ዝም በይ በቃ። አቀባጥያው ነው ወደ ቤት ይሂድ፣ ጦሰኛ ግን እኮ ሮቤል ሱቅ ደርሶ እየመጣ ነው። ጠብቀ ነው አብረና አንሄድም። አንቺ እማት ለቤ እንዴ ምን አድርጌ ነው የምትመችኝ? ቆይ እዚህ የመጣሽው ልትማሪ ነው ወይስ ከወንድ ጋር ልትንዘላዘይ? ቆይ ምን ማለት ነው ይሄ? እንዳልገባሽ ተዛዝ ተዛዝለሽ ስትጠቃቀፍ ያላየሽ እንዳይመስልሽ። ከኔ ጠፍተሽ ሄድሽ እሱ ልታገኝ ነው አደል? ማንን አውቂ ማንን ብዬ ነው የሚሄደው? ግን የምትናገሩ ነገር ይታወቅሻል። ራሄል አዎ፣ ከኔ ጠፍተሽ ሮቤል ልታገኙ ነበር ሄድሽ አደል?

በቃ በቃች፣ ይህንን ምር በቃ እንሂድ። አሁን እሷ ትግባ። ሮቢ፣ ለምን እናንተ ባለፈው ያልኩ መናፈሻ ቦታ አንሄድም? ይቅርታ አልችልም። እንደ ለምን እቤት ገብቼ ማረፋል ካልክሽ፣ እስኪ አንቺ እንዲህ ፈጠን ፈጠን እናት በይ ደግሞ ምን አደረኩ? ይኸውልሽ ወት እኔ ለአንቺ ክፉ እንደው ሁሉ ታስቢ ትችያለሽ። ግን እኔ አንቺን እየጠበቅኩሽ ነው። እኔ ለምንድን ነው የምጠብቅኝ? ከማን ነው የምጠብቅኝ? ከሮቤል አንቺን ለመጠበቅ እየሞከርኩኝ የሞከርኩኝ ነው። አልገባኝም። ይኸውልሽ ወት ሮቤል እንደምታዩ አይነት ጨዋ ልጅ አይደለም። ማለት እኔ ከሮቤል ጋር ትምህርት ቤት እንተዋወቃለን። ጎበዝ ተማሪ ነው፣ ቆንጆ ነው። ግን ባለ ጊዜ በስ ማውል ለምፈስከት እውነቴን ነው ህይወት፣ እሱ ያልደረሰባት ያለለቀሰች ሴት የለችም። ምንድን ነው የምትነግሪኝ ራሂል? ቤት ተከራይቶ እራሱ ይወጣ። የፈለገውን ነገር ለማድረግ ሴት ለማተራመስ እንዲመቸው ነው። ቆይ ግን ሲታይ እኮ አይመስልም። ሲታይማ እራበሽ፣ ጠማሽ፣ ከፋሽ እያለ እያቀፈ እያባበለ ነው የሚያስመስለው። ቆይ እንዴት? እሱ እንዳንቺ ምንም የማያውቅ የክፍለ ሀገር ልጆችን እያመጣ ማበላሸት ነው አላማው። ምን አው ስንት ሴቶችን አስረግዞ እንደጠፋ በዛ ላይ ሲታይ ጤነኛ ይመስላል እንጂ በሽተኛ ነው። እንዴት? በፈጣሪ ስም ስለሱ አውርቼ ለመጨረስ ራሱ ሰዓት አይበቃኝም። ባለጌ የሚለው ቃል ራሱ አይገልጸውም። ማን ነው ግን በዚህ ጊዜ የሚታመነው? አሁን ይህንን ነገር የምነግርሽ ቤተሰብ ስለሆነ እና ስለምታሳዝኝ ነው። ደሞ ሄደሽ ለሱ ነግረሽ እንዳታስበይ እሺ። የአንቺ እንደዚህ መሆን እኮ ምንም የሚፈይደው ነገር የለም። ራስሽን ትቆዣለሽ። ቆይ እንዴት ነው የምረጋጋው። የሀገሩን ስም እንኳን በቅጡ ጠርታ የማታውቅ ልጅ ጠፋች እያልክ እየነገርከኝ እንዴት ብዬ ነው የምረጋጋው? ግድ የለም ትመጣለች። የትም አጠፋን ፍርዬ። እኔ እኮ ያንተ እንደዚህ ተረጋግቶ መቀመጥ እራሱ ምንም ሊገባኝ አልቻለም። ልጅቷ ምንም ያክል እንኳን የክፍለ ሀገር ልጅ ብትሆንም በጣም ታገናዝባለች። ቤቱን አይታ ፍላል ጋር ራሷ ባትመጣ ምን አለኝ? ያንተ እንዴት ነው ነገሩን እንደዚህ ቀለል አድርገህ ያየው? ወይ ህይወትዬ፣ የእኔ ልጅ ምን ሆንሽ ነው የት ጠፍተች ነው? እሷን መፈለጉ እንዴት እንዳደከመኝ አትናገርኝም እንዴ? የት ሄደሽ ነው ህይወት? ኧረ የት ሄዳለሁ፣ ድንገት መንገድ ላይ ተጠፋፍተን ነው ከራሂል ጋር። ቆይ እንዴት አንቺ ትዘናጊያለሽ ህይወት? መውጫ መግቢያውን እስክታውቂው እኮ መጠንቀቅ አለብሽ እሺ። ከዚህ በኋላ ያጠነቀቃለሁ። አዎ እንደሱ ይሻላል። ህይወት ይሄ ቀደም ቀደም የምትይው ነገር አቁሚ። ብትባል አልሰማም ማለት ሻል ምን ማለት ነው ታዲያ? ይኸውልሽ ፍርዬ ህይወት ማለት ቢነገራት ቢነገራት የምትሰማ ልጅ አይደለች። ቀደም ቀደም ማለት ትወዳለች። የእናቷ ቢጤ ነች። አዎ እማዬ፣ ብትረጋጋ አጠፋም ነበር። በዛ ላይ ያገኘኋት ከሮቤል ጋር ነው። ሮቤልኛ ተከራይ? አዎ ህይወት ከሮቤል ጋር ደግሞ ምን ታደርጊያለሽ? ጠይቅልኝ እማዬ። እኔም ግራ አይገባኝም። እሱ እረሱ ስለራበኝ ነው እንጂ ሌላ ነገር አስቦ አይደለም እኮ። የት ተገናኝታለሁ? እረ እባክሽ። ከራሄል ጋር በአጋጣሚ ተጠፋፋሽና ከዛ ሮቤል አገኘሽ መንገድ ላይ አይደል? ከዛ ደግሞ እሱ ይዞሽ መጣ። ምንድን ነው የሚደብሽ? እኛ አስራን አላስራ ብንሽ። ህይወት ትንሽ ናውደስ ማውራሽ ነገር። ቆይ እስኪ ተረጋጋ ታደለ። ገና አሁን ልጅቷ ደክሟት ነው የመጣችሁ። ለሁለት ተጠድፏት። ፍሬ እንደው መጀመሪያ አንቺ ማውራት አለ ትንሽ። እሺ አሁን እያንዳንድ ትንጫጫለሽ። በቃ ቆይኝና፣ አንቺ ከመቼ ጀምሮ ነው እንደዚህ ማውራት ጀምሮ? ታዴ ያረከውን አይተሃል? ልጅቷን እኮ በጣም አስደነገጥካት። ስሚ፣ እኔ ማውቀው አንቺ ማታውቂው በጣም ብዙ ነገር አለ። እሺ፣ ምንድን ነው አንተ የምታውቀው እኔ የማላውቀው ነገር? በጣም ብዙ ነገር ቆይ ግን አንተና ማርታ ለዚች ልጅ ያላችሁ ጥላቻ ከምን የመነጨ እንደሆነ ማወቅ እችላለሁ? ይሄ ደግሞ ምን ማለት ነው? ታደለ ሁልጊዜ ይሄን ጥያቄ ታነሳለህ፣ ለምን እንደሆነ ታስቆመኛለህ። አሁን ግን ከየትም ይሁን ከየት እስከ መጨረሻው አስረዳኝ። ቆይ ይሄ ምን ማለት ነው? እስኪ አስረዳኝ። ልጅቷን ለምንድን ነው በዚህ ልክ ኃይለኛ ይሁን ክባት ልታስረዳኝ ትችላለህ? አዎ እችላለሁ። አሁን ግን ከገዛ ሴት ልጅሽ ምን እየሰማሽ ነበር? ምን ሰማው? ከራሄል ጋር አብራ እየሄደች ጠፍታ ከሌላ ጎረምሳ ጋር ስትሄድ ነው የተያዘችው። አይደለ? አዎ። ስለዚህ እኔ እንደ አንድ አባወራ መናገር፣ መቆጣት፣ መከበር፣ መፈራት የለብኝም? እኔ እኮ እንደሱ ማለት አይደለም። አንቺ ካባበልሻት በቂ ነው። እኔ ግን እንደ አንድ ወንድ፣ እንደ አንድ አባወራ መቆጣት፣ መገሰጽ አለብኝ አይደለም? እሺ፣ በቃ ታዴ ተረጋጋ። እሺ። ይኸውልሽ ፍሬ አንቺም ከዛሬ በኋላ በማላጅ እንዳትገቢ። እሺ አባዬ። በጣም ተናደብሻል። ቆይ ምን ልታደርጊ ነው? ምን ማድረግ እችላለሁ? ሲመጣ ለማስረዳት እሞክራለሁ። እንግዲህ ፈጣሪ ይርዳሽ። ምን ላደርግልሽ እችላለሁ። ስላሰብሽልኝ በጣም አመሰግናለሁ። ግን ምንም ነገር አይፈጠር። እርግጠኛ ነሽ? አው እርግጠኛ ነኝ። ራሂል እንግዲህ የሚሻልሽን አንቺ ታውቂያለሽ። ግን እንደዚህ አይነት ጥፋት አጥፍተሽ ከመጨነቅ መጀመሪያውኑም አለመግባት ይሻላል። ቆይ ለምንድን ነው እኔ ጥፋት እንዳጠፋ አይነት ነገር አድርጋሽ የምታወሪ? እኔ እንደዛ አልወጣኝ። አወራርሽ ግን እንደዛ ነው የሚመስለው። አንቺ ቆሻሻ፣ ከዚህ በኋላ እኔ እንደዚህ ቀና ብለሽ እንዳታይኝ እሺ። አሁን ደግሞ ምን አደረኩ? ያልኩት በደንብ ገብቶሻል። ከዚህ በኋላ እኔ ሳውራ አንቺ አንገትሽን ደፊ እሺ። በጣም ጎበዝ ልጅ እሺ። አሁን በጣም ደክሞኛል። ትንሽ ላርፍ ወጣሻለሁ። ተጋደሚ ራሄል፣ ይሄ ከህይወት ጋር የምናወራው ነገር ስለታ ይጭ ሻባይ አንተ ተረጋጋ። ምንም ተረጋጋት? ምንም ተረጋጋው? ሁሉም ነገር ቀስ ብለን ነው። ደግሞ ህይወት ትልቅ ልጅ ነች። መቼ እንደ ትልቅ አደረጋት? ያው የሚጠቅማትንም የሚጎዳትንም ነገር ታውቃለች ብዬ ይልቀውሽ። አሁን እሷን አውራ አንቺ እሺ እሻጅሪት ምንድነው የምሰማው? ምን ሰማክ? ቆይ አንቺ ግን ምን አይነት ፈጣጣ ነሽ? እንደዚህ አይነት ጥፋት አጥፍተሽ እንኳን አንገትሽን ትንሽ እንኳን እንዲንኳን አደረ ይማር ደሞ ምን አደረኩ? እንቆይ ጠፋው በሚል ሰበብ ከማንም ዘልዛላ ጎረምሳ ጋር ስትንዘላዘይ ውለሽ መጣሽ። አህራ አባይ አባያት በይ እጂና አባትሽን የምትፈልጊበት ፈልጊበት ፈልጊሽ። ድጋሚ ነን አባዬ ብለሽ እንዳጠሪ እሺ፣ ቀርተው የራስሽ ህይወት የራስሽ ነው። እንደፈለግሽ ተጨማለቂበት። ልጄን ግን እፈልጋታለሁ። ደግሞ ይሄ ምን ማለት ነው? ልጄን እንዳታበላሻት። ወይኔ ምን አደረኩኝ? ለምንድን ነው የምትጠላኝ? እኔ ልጅ አይደለሁም እንዴ? አይደለሽም። አንቺ እኔ ልጅ አይደለሽ እንዴ ማለት አንቺም ሆንሽ እናትሽ በእኔ ህይወት ውስጥ ምንም አይነት ቦታ የላቸውም? በህይወቴ የተሳሳትኩት ትልቁ ስህተት ቢኖር አንቺ ነሽ። ስህተቴ? ምን? አዎ ቆይ ግን የማየ ሲሆን፣ እኔ እኮ ፈልጌ አይደለም የተፈጠርኩት። ለምን ትንሽ አታዝንልኝ? የወለደችሽ ትዘንልሽ። ለአንቺም ሆነ ለእናትሽ ምንም አይነት ሐዘኔት አይል። በጣም ጥሩ፣ እንደዚህ ስለነገርከኝ በጣም አመሰግናለሁ። እኔም ከዚህ በኋላ አባት አለኝ አለኝ። በሞቴ አባዬ የዘንልኝ በይሽ። የችግር ቀን እስከሚያልፍ ነው እንጂ እኔም እዚህ ቤት አልቆይም። አይዞ አባዬ ወጣልካል። እኔም ያንን ቀን በጉጉት እጠብቃለሁ።

መጣህ እንዴ አዎ መጣሁ ምን ነው ፈለገሽ አዎ በህይወት ጉዳይ ላመሰግን ነበር በጣም አመሰግናለሽ የጠፋሽ መስሎኝ እንዴት ጨንቆኝ እንደነበር ብታይ ይሄ እኮ ግዴታ ነው ምስጋና ያስፈልገው ለማንኛውም ሀገሩን እስክትለምደው ድረስ አብረሻት እ እሺ ጥሩ እንዴ ሮቤ ቆይ ወዴት ሄደህ ነው ንፋስ ለመቀበል ወጥቼ ነው አይ ቅድም ንፋስ እንቀበል ስለ ደክሞኛል ስላልከኝ ነው በአንዴ ምን ታገኘ ብቻዬን መሆን ስለፈለኩኝ ነው ምን ነው አይቻልም? እን ምነው? ለማንኛውም ከኔ ጋ ብትሆን ላንተ የተሻለ ነበር። አይ ብቻዬን መሆን ፈልጌ ነው። ለብርዱም ለምኑም አብሬ ፎን አይሻልም? ቆይ ቆይ፣ ራሄል ምን ለማድረግ እየሞከርሽ ነው? ምነው? ምን ለማድረግ ሞከርኩ? ይኸውልሽ ራሄል፣ አንቺ እኔ ላይ ፍላጎት እንዳለሽ ሁሉ እኔም አንቺ ላይ ፍላጎት እንዲኖረኝ እያደረግሽ እንደሆነ አውቃለሁ። ግን ደግሞ እንደዛ ሊሆን አይችልም። እሺ ምን ማለት ነው? ለአንቺ እኔ ምንም ፍላጎት የለኝም እያልኩሽ ነው። ምን ማለት ነው? ፍላጎት የለኝም ማለት ግልጽ ኖሯል። እኔና አንቺ አንድ ላይ የምንሆን ሰዎች አደለን። ይህንን ነገር ደግሞ ከጭንቅላትሽ ውስጥ አውጪው። እኔ ምንም ለማድረግ እየሞከርኩኝ አይደለም። እነሱ ከሆነ መልካም። ቆይ ግን አንተ ምን አስበህ ነው? አሁን የኔን ሀሳብ ወደ ጎን እንተው፣ ምንም ጥቅም የለውም። ዋናው የአንቺ አለማሰብ ነው። ራስህን በምን አይነት መነጽር ነው የምታየው? እባክህ በምን አይነት መነጽር አየሁት? ይኸውልህ አንድ ነገር ልንገረክ፣ እኔ ትምህርት ቤት ስለምንተዋወቅና ጎረቤት ስለሆንን ላለማመድ እየሞከርኩኝ ነው እንጂ እኔ ሌላ ነገር አላሰብኩም። እሺ፣ በጣም ጥሩ። አሁን ስለደከመኝ ግን ገብቼ ልተኛ ይችላል እና ደግሞ ያላሰብሽውን ነገር ስላሳሰብኩሽ በጣም ይቅርታ አድርጊልኝ። ሳይ እንዴት፣ አንድ ማውራት ያለብን ጉዳይ አለ። ውይ ታደቆ አንድ ይሄ ያልቅ ነው እኮ በእናታ፣ አታስመልጠኝ። ምን አይነት ጉድ ነው፣ ምን አይነት ጊዜ ላይ ደረስም? ውይ ቶ ቶ ቶ ውይ፣ ቅሌት፣ አቤት ቅሌት። እግዚኦ ዴፍሬ ምን እያልሽ ነው? ቆይ ምንድን ነው የምታወሪ ያለሽ? ደህና ነሽ? ግን ጉድ እኮ ነው። ወይ ዘመን፣ ወይ ዘመን መበላሸት። ልች ሴትዮ ጤነኛ አይደለችም። ለምንድን የሆንሽ ማትናገሪ? አደራህን ፈጣሪ አደራህን፣ እንደዚህ አይነት ውርደት በዘሬም እንዳይደርስ አደራህን። ይሄም ብቻ ነው የምለምነ ፈጣሪ። በግልጽ የሆንሽውን ነገር ተናገሪ። ታዴ ይሄ ወራዳ የሆነ ሰውዬ ልጅ ወልዶ ይክዳል። ልጁ ከዛ ውጭ አገር ሰርቶ ኖሮ ኖሮ ኖሮ ልጁ አድጎ አባቴን ብሎ ይመጣል። እንደለመደው ካድ አድርጎ፣ ልጁ ደግሞ ዲኤንኤ መመርመር አለብን ብሎ ውጤቱ ሲመጣ ጉዶና፣ ይሄ ሰውዬ! ኧረ እንደው ፈጣሪ እንደዚህ አይነት ውርደት በዘሬ በቤተሰብ ያምጣ። ታድዬ፣ አዎ በጣም ከባድ ነው። በእናትሽ በላ አሁን ንገረኝ። ይቅርታ አድርግልኝ። እንዲሁ ነው። ያን ያክል ጠቃሚ ነገር እኮ አይደለም። ዝም ብዬ ነው። በቃ ሌላ ጊዜ እናወራዋለን እሺ? አሁን ካላወራሁሽ ብለህ ስታጣድፈኝ አልነበረ? እንደ ታዴ። ደግሞ ምን አይነት ሰው ነው ይሄ? ልቤን እንደዚህ ሁለት ቦታ ከፋፍለው ፕሮግራሙ እስከሚያልቅ ጠልጠል አድርጎኝ ደግሞ ይደርሳል ይላል እንዴ? እንዴት ነበር ቅድም ሲሆን የነበረው? ወይ አምላኬ፣ አበደ እንዴ ይሄ ሰውየ? ምን እየሆነ ነው? ባህሪው ትክክል። እሺ ወይዘሪት እንዴት ነሽ? ምን እያረግሽ ነው? አይ ምንም እያነበብኩ ነው። እና ታዲያ ለምን እንደው ቲቪ የከፈትሽው? እንዲሁ ብቻዬን መሆን ስጨንቀኝ ጊዜ እኮ ነው የከፈትኩት። ህይወት፣ እስኪ ለመሰልጠን ሞክሪ። ምንድን ነው እማይታይ ከሆነ እኮ ቲቪ አይከፈትም። እሺ፣ የሚያስቅ ነገር ተናገርኩ እንዴ? ኧረ እኔ እንደሱ አሉጣኝም። ለማንኛውም በይ አሁን ተነሽና ገብተሽ ታይኝ። እያነበብኩ እኮ ነው ራሂል። እዛ በኩራዝ እና በሻማ የለመድሽውን እዚህ ለማድረግ አትሞክሪ እሺ። የሚበራው እኮ መብራት ነው፣ ይቆጥራል ምን ችግር አለው? ትንሽ ባነብ አንብቤ ስጨርስ እኮ አጠፋዋለሁ? አለው። ትሰሚኛለሽ፣ በውሃ አይደለም የሚቆጥረው በገንዘብ ነው። ተነስቼ አጥፈዋለሁ። ብታበሪው በታበሪው መጥቼ በጥፌ ነው ማበራሽ። እሺ አጥፊ። አዎ፣ እንደሱ ቦታሽ ስታቂ ጥሩ ነው። እሺ ግን አንድ ነገር ልጠይቅሽ። ምን ነው ጠይቂ። አንቺ ምን አድርጊሽ ነው የምትጠይኝ? ምንም የሚወደድ ነገር አለሽ? ሁሉም ነገርሽ ያስጠላል። ታስጠይኛለሽ። እሺ ከቻልሽ እኔ እንዳላሽ ሞክርሺ። በጣም ነው መጣላሽ። በስመ አብ ወልድ ወመንፈስ ቅዱስ። ምን ሆነሽ ነው? ጨለማ ውስጥ እንደ ምን ነው? ትደነግጭ እንዴ? ለምን አልደነግጥ? የሳሎን መብራት አጥፍተሽ ብቻሽን ጨለማ ውስጥ ቁጭ። ለካ ታድዬ የሚለው እውነቱን ነው። አይጠፋ ኑሮ እንዴ። ታድዬ ምን ብሎ ነው? አይ ምንም፣ እዚሁ ነው። በይ አሁን መሽቷል፣ ተኝ። ደህና ነው። አምላኬ ምን በድይክ ነው ይህን ሁሉ በደል በእኔ ላይ ተረጋግዱ፣ ተረጋጊ። ምንድን ነው የሚያስበረግገኝ? እንደሰረቀ ሰው እንደምትርበትበች ለምንድን ነው እንደዚህ? ቀዝቅሳይን ስለማታውቅ እኮ ምን ተፈጥሮ ነው ብ ቆይ፣ ምንድን ነው እንደዚህ ተጋድሞ ማርፈድ አልገባኝም። ሰዓት ደረሰ እንዴ መልሳ ኔ የምትጠይቀኛለች እንዴ? ማታ እኮ አምሽቶ ስለተኛው ነው ወልሽ። ለማንኛውም እዚህ የመጣሽው ለመጋደምና ለመማር አይደለም እሺ? እና ለምንድን ነው አንድ ነገር ወቂ ከዛሬ ጀምሮ አንቺ እዚህ ቤት እንደ ቤት ሰራተኛ ነሽ። ስለዚህ እየሰራሽ ነው የምትማሪ፣ ማለት ነው። ይሁን፣ መቼስ በአባቴ ቤት ሰራተኝነት። እኔ ልጄ ነች እስካላልኩኝ ድረስ አንቺ በጭራሽ እኔ ልጅ አቶኝ። እኔ እስከማውቀው ድረስ የሚያስቅ ንግግር አልተናገርም። አንተም የሚያስቅ ነገር አልተናገርክም። እኔም ተገርሜ ነው እንጂ አያስቅም። አሁን ተነስተች ትምህርት ቤት ከሚሄድሽ በፊት ቤቱን አጸዳጅሁ። እሺ፣ ግን ደግሞ ቤቷ አይጸዳም እኮ ማታ አጽድቼዋለሁ። አልገባኝም። የኔን ትዕዛዝ አልቀበልም እያልሽ ነው? እኔ እንደዛ የሚል ቃል አልወጣኝም። ገነትዬ ስለ ነገረችኝ ነው። ትሰሚኛለሽ? እኔ ያልኩት ነገር ደግሞ በጠቅላላ እዚህ ቤት ውስጥ ይፈጸማል፣ ይደረጋል። እንግዲህ አንተ ካልክ ምን ይደረጋል። አዎ፣ ድጋሚ ታጸጅዋለሽ። ስለቀሰቀስከኝ አመሰግናለሁ። ሮቢ መጣ እንዴ? አዎ። ምንድን ነው? እሺ፣ ይኸውልህ ሮቢ፣ ትላንት እኔ እንደዚያ የተናገርኩት አንተን ለማናደድ አስቤ አይደለም። ችግር የለውም መናገር አይጠበቅብሽም። አይሮቢ ተው እንደዚ አትበል። ማስቀየም ማስቀየም ያለው አንተ ይቅርበለኝ እንጂ ለእኔ ከሆነ አታስቢ፣ ችግር የለውም። ይቅርብይሻል። ብ ድንገት ብልጭ ብሎብኝ የተናገርኩት ንግግር እኮ ነው። እሺ አልኩሽ እኮ ተረድተሻል። እሺ፣ ታዲያ ይቅር ካልከኝ ቁርስ ልጋብዝህ። አያስፈልግም። በጣም አመሰግናለሁ። በልች ነው የወጣሁት። እሺ በቃ ይቅር ካላልከኝ ምን ባደርግ እንደሚሻለኝ አላውቅም። ሁሌ የምናገረውን ነገር አላስተውልም። የምሬ ኖር አይል። አንቺን ይቅር ብዬሻለሁ፣ ግን ደግሞ ቁርስ ስለበላው ነው። እሺ፣ እንደዛ ከሆነ ምሳ ብረን እንብላ። እሺ፣ ችግር የለውም፣ ምሳ ብረን እንበላለን። ሮቢ፣ በጣም በጣም አመሰግናለሁ። እሺ ደህና አደራችሁ ልጆች። ደህና አደሩ ማዘር። አለው እግዚአብሔር ይመስገን፣ ደህና ነኝ። ከሮቢ ጋር ትምህርት ቤት ለመሄድ ህይወትን እየጠበቅናት ነው፣ አይደል? አዎ። እና ራሄል ትምህርት ቤት እንደምትማር ነግረውኛል። አዎ ማዘር። በሉ እንግዲህ ጠበቅ አድርጎ መማር ነው። እሺ ማዘርዬ። ደግሞ እኮ አንድ ነገር አውራህለሁ እያልኩት እንዴ። ማየ ምንድን ነው? አንድ ነገር የምታወሪ ስለ ግቢያችን ህግና ደንብ። ምነው ነው ማዘር፣ አጠፋው እንዴ? አይ ማጥፋት ሳይሆን እንድታውቀው ብዬ ነው። እሺ ማዘርዬ። ግን እማዬ እኔ እኮ መንገድ የምችለው በጣም ቀላል ጉዳይ ነው። ከእርሳቸው ብሰማሁም ችግር የለው እማዬ። እንዳውራ ትፈቅጂልኝ? ራይል አው። ማምሸት፣ መቃም፣ ማጨስ፣ አልባሌ ነገሮችን ማድረግ በግቢያችን የተከለከለ ነው። እሺ እሱን አውቃለሁ። እንዴት አደራችሁ? እኔና ሮቢ እኮ አብረን እንድንሄድ አንቺን እየጠበቅሽ ነው። ነይ እንሂድ በቃ።